የመጣሁት ከዓለም ባንክ ነው። ሀሊማ ሙሳ እባላለሁኝ እና ልጄ ጠፍቶ ነበር ለአንድ ዓመት። አሁን እሱን ለመንኩት እኔ አገናኝቻለሁ። አይዞሽ ይገኛል አለን። ይኸው በዓመቱ ተገኝቶልኛል። ደስ ብሎኛል፣ በጣም ደስ ብሎኛል። እና በውጭም ልጆቼ እንደዚሁ ተዘጋግተ ነበር፣ አንገናኝም ነበረ። ሴቷንም ማገኘው፣ ወንዱንም ማገኘው። አንዷም ልጅ እዚህ ወደ ቦሌና ትወልዳልኝ አለም አይቻለሁ፣ አለም ያሳያቸ። አይዞሽ ይመጣል አለ። መጣ፣ በእጄ ገባ። ይዤው መጥቻለሁ አባቴ። አለዚህ አለ ቆይ፣ በቅርብ ጊዜ መስክረዋል። አዎ፣ አዎ መስክረዋል። የመሰከሩ ቀን ነው የጸለይኩት። አይ መሰከርክበት ማግስት ጠፋ ብዬ መጥቼ ፎቶ ሳለቀስ ስለዚህ ቤት የኖርኩት እና ሌላ ምስክርነት ነበረኝ። መስክረዋል። እሺ፣ ለምን? በህይወቴ ብዙ የተበላሸ ነገር ነበረ፣ ያ ተስተካክሎ ልጆቼን ብር ልከውልኝ፣ ሴቷንም፣ ወንዱንም ተስማምቼ በሰላም ለመኖር ተናግር ያለሁ ብዙ ስቃይ አይቻለሁ። እና አንድሞ ወንድ አለ እንደዚሁ ገሌ ገብቶ ያበላሸብኝ ኑሬን አሁን በቃ እሱም ገንዘብ ሰጣኝ ብዬ ነግሬያለሁ። አሁን ልጆ ያን ቀን ከጸለይን በኋላ ነው ያገኙት። ከዘለክ አንተ ጠየቅኩኝ ተነግረ ዞር ስትል አረኔ ልጅ ጠፋ ዋልኩ። በቃ ይገኛል ትንሽ ጊዜ ነው የሚቆየ አልክ። በአይ መጣም ተጨነው ካልገባሁበት የለም ቃሊቲ ሄድ ወላ እስር ቤት አልቀረኝ ወላ ፖሊስ ጣቢያ ጉለሌ አልቀረኝ። አልደረስኩበት በስር ምስራቅ፣ በደቡብ፣ በምዕራብ ምንም ላገኘው ወሬውም የለም። ሴትዮዋ የምትናገረው ክፉ ነገር ነው። በቃ ቀጥቅጣ ገላው ነው በኋላው በኩሌቱ ጫካ ነው ቀጥቅጣ ገላው ነው ብዬ ነበረ። የተመሰገነ ይሁን ከነ ነፍሷ አግኝቼዋለሁ። አባቴ አሁን መተልየታለ

እንደት ነህ እግዚአብሔር ተመሰግተን እ እግዚአብሔር ይመስገን እ የጠፋህ አንድ ዓመት አያ ስድስት ወር ነው ይሆናል የተለያየ ቦታ ነበርኩኝ ተደብቄ ስል ከባለቤት እ ጋር ስጣልቼ ነበር ከእሷም ስጠፋ እናቴም እንደምትፈልገኝ ያውቃሉ እንዳያገኙብኝ ተደብቄ ከዛ እንዴት መጣህ ትናንትና እሷ እሷም ትናንትና ቴሌቪዥን ያንተ ስታሳዩ ነበር። እሱ ጋር ምስክርነት ሰጣሉ። ነጋለን የኔ ኑሮዬን ሁሉ አዎ ብዙ ተንገላታሁ። ብዙ መኪናዬን ሁሉ ተወርሶ ማንም ጉራጌ እንኳን ጌታ ረዳሁት። እናቴ ቴዲ አሁን ለእናቴ የደረሰ ለእናቴ ታምር ያደረገ ኢየሱስ ያንተን ህይወት ይቀይራል። አሜን። ስለዚህ አንተም ዛሬ ኢየሱስን የህይወት አዳኝ አድርገ ትቀበላል። ጌታ ኢየሱስ ሆይ ህይወቴን ህይወቴን ኑሮዬ ኑ ዘመኔን ለአንተ አሳልፌ እሰጣለሁ። ኃጢአትን ሰይጣንን ዓለምን ክጃለሁ። ኢየሱስ ክርስቶስን ክርስቶስን የህይወቴ ጌታ አድርጌ ተቀብየዋለሁ። በመስቀል ላይ እንደሚያፈሰስከው የሞት ክልይ ለእኔ ነው። በጌታ በኢየሱስም በሕይወቱ ላይ ያለ ማንኛውንም ቀንበር ሰብራለሁ። ኢየሱስ ክርስቶስን በቤት ተከልኩት። በናዝሬቱ ጌታ በኢየሱስ እርግማንን ከላዩ ላይ ሰበርኩ፣ መተትና ድግምትን አፈረስኩ፣ የሚያስጨንቀውን ሁሉ ከላዩ ላይ በጠንኩት። በኢየሱስ ይሁን አለ። እንኳን ጌታ አረዳችሁ። ታስሯል። እንጀራው እንጀራውን አስራ አባታለ የአባቱ ድርሻ የተሰጠውን እንዳለ አፍሪካ ከፈተችበት ራሷ መኪና ገዛች። ቤት የገዛውን ካልወሰድኩ ብላ ክስ ሁሉ ከሳበት በተገኘበት እንዲያዝ ያላሳየችን መከራ የለም። ሚስት ሆነ ሦስት ወልዳለች ተዋታ።

ሪርያሶ ሻበከፋርቲያናቆሳ እንደገና ትንሣኤ ሆኖልሀል ልል ናና መስክር። እግዚአብሔር ቃል ተማር። እዚህ በኋላ ለአገልጋዊ ስልክህን ስጥ። እሱን ለኢየሱስ ሰጠሽው በጌታ በኢየሱስ ስም ተፈውሰሽ በባለፈው ነግሬያችኋለሁ፣ ኢየሱስ ጌታ ነው። ግን ሪሞቱን የተነጠቀው ጠላት አሁንም ይታገለኛል። አሸናፊው ግን አንድና አንድ ኢየሱስ ጌታ ነው። ሀሌሉያ! ኢየሱስ ጌታ ነው። እኔ ብዙ ብዙብዙ ብዙ ቸርቾ ይዞሪያለሁ። ጌታን ካገኘሁ ጀምሮ የጌታ ፍቅር ነው፣ ሌላ አይደለም። እኔ አሁንም የደነቀኝና የግረመኝ እኔ ይህንን ብላ ቴና አቅለው ብዬ ስለው አላወቀኝም። እኔ አወኩትኝ ግን እሱ እናቱ አምብታ ዛሬ ለዚህ ህዝብ ትውልድ ያደረገው የእኔንም ልጅ ጎትቶ ያምጣልኝ። ጌታ ኢየሱስ ጌታ ነው። የዮናታን እናት ሁሉን እላችኋለሁ፣ የቅዱሳን እናት አምላክ ለእኔም ልጅ ደረሰለት ነው የምለው። እውነቴን ነው የምላችሁ። እንደ ቀልድ እኔ እንደዚህ ነው ያልኩት። ይቀልዳል። እንደት ነው ያልኩት እኮ እኔ ተጨንቄ። እዚህ ጋር ካርታ ይዘሽ ትመጫለሽ። ኢየሱስ ያድናል። ከካርታው በበለጠ ግን በህይወት ዛሬ በምህረቱ በቸርነቱ እያጠበቀ እየተከለ ያቆመኛ አምላክ ክብሩን ይውሰድለት። ክብሩን ይውሰድ። ክብሩን ይውሰድ። ኢየሱስ ጌታ ነው። እኔ በዛ ሰዓት ተጨንቄ አራት እንጨት መትቼ ሸራ ላይ ልወድቅ ስል እግዚአብሔር መልካም ነው። የጠራኝ ጌታ ሳያሳፍረኝ አዛብን አስነስቶ ድንኳን ውስጥ አትወድቅም ሸራ ውስጥ አትወድቅም ሲለኝ መንገድ ላይ ያገኘችኝ ብላቴና አላቃትም እግዚአብሔር ይመስገን ወስዳ እሱ ጋር አምጥታ እንዲጸልይልኝ ለዚህ ነው፣ አሁንም ይሄ ያለ ይሄን አልፈራሁም። እኔ የሱስ ጌታ ነው። እሱ ጋር ቁጭ ስል እባክሽ ማሜ አለኝ፣ ዞር ብሎ አይቶኝ። እኔ እንዲጸልይልኝ ነው ስፍስፍ ያልኩ፣ ከአርታ ይዘሽ ትመጫለሽ አለኝ። ደግሞ ማሾፍ ተጀመረ ብዬ ሄድኩኝ። ሄጄ ከቆየ በኋላ በቃ ብዬ ጨርሼ ሸራ ያው አራፕሳ ምንድን ነው በርበሬ ማስጫ ያዩታል። ትቼላችሁ የወጣሁት ግን አሕዛቡን እያስነሳ አታውጭ ምቃሽን መንግስት ያምጣ መንግስት ያውጣ። ራሱ ባለ ጃተኒ ደግሞ ቤት አከራዬን ዘመኑ ይባረቅ ኢየሱስ ያግኘው በእውነት በብዙ ታገሰኝ። ነበረኝ ብዙ ነገር ነበረኝ። ወድቆ ነው መኪና ሁሉ መንጃ ፈቃድም የውዋሉ ትጸልልኛለ እሱም ገና ነዳሉ አይቀርም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ቤት ሳታስቢ መንገድ ላይ ሸራ በወጠርሽበት ይቀልዳሉ ይሄ ነብይ፣ ብለሽ በጣም ካርታ ይዘሽ ትመጫለሽ ብዬሽ ነበር። ይኸው ኢየሱስ ጌታ ነው። ስሙ ይባረግ። አሜን። ፎቶ የተለጠፈበት እንደውም ያገባሽ ምናምን አለ። ይሄ ልጅ አባት አለ አልኩት። ፈልገሽ አምጪዋል። ከአሜሪካን ከየት አመጣው አለ። ካርታውን አሳይኝ። ይዘሽ ትመጫለሽ አልኩሽ። የራሴ ፎቶ ነው የተለጠፈበት ካርታ። በብዙ ስለማላ ካርታ ብሎ የሰጡኝ አው ወረዳው ሰሌ አውቀዋል። ሰሌ እኔም አላውቅም። ሰሌ ነው የሚያውቀው። የራሴ ፎቶ ነው የተለጠፈበት። ወጣ ወረዳ የአንቺ ፎቶ ነው ሰሌ፣ ሂድ ግድ የለም። ካርታ የምታውቀው አንተ ነህ። እሽ ሰሌ፣ ምንድን ነው እሱ? ጊዜያዊ ካርታ ነው። ነብዩ ይቀልዳሉ ያልሽበትን የወዘሹ መተሻል ንጉሱ ክብሩን እንኳን ጌታ ረዳሽ። ወድሻለሁ ኔድድ ነው ማድረግ ይባረክ ትደሪ ይባረክ እወዳለሁ። እና አንድ እሑድ ከቸርች ስወጣ ካልተሳሳትኩኝ አንድ አራት ሳምንት ይሆነዋል። እዛው እኔ ባለሁበት ሰፈር አካባቢ ስወጣ ዝናብ ዘንቦ ነበር እና ወደኩኝ። ከዛ እንደምፈሰሰኝ እናቶች ካላችሁ እንታውቃላችሁ። እና ሀያ ሊትር ባልዲ አስቀምጬ እርጎ ነበር የሚወጣኝ ዛን ደከመኝ። በጣም አልቻልኩም። ወደዚህ እንዳልመጣ ሰዓት አልፏል። ከ ከሰዓት ደግሞ የለም፣ ሰኞ እንዳልመጣ ደግሞ አልቻልኩም እና እንደምንም ብቻ ቆይቼ እግዚአብሔር መልካም ስለሆነ ሐኪም ቤት ወደ ሰባት ሐኪም ቤት ርኮኝ። ይሄን እግዚአብሔር መረጃ አይፈልግም፣ ግን ያው አንዳንድ ሰዎች እንድታምኑ ውሸት ምናምን እንዳይመስላችሁ፣ ይህን ሶስት ይሄ ኬር የሚባለው የታየውበት ነው። ትንሽ ነው የቀረው። ይጠረጋሉ አይጠረግም አልኩኝ። ይሄ ያለበት ነው እና ከዛ መጨረሻ አርብ ዕለት እዚህ መጥቼ እዛች አካባቢ ፕሮፌት ያስታውሳል ብዬ እላለሁኝ እና ልክ እንደገባ ያው አምልኮ ካለቀ በኋላ እንደዚህ እጁን እየዘረጋ እዛ ጋር መርገም ይሰበራል ይል ነበር። ግን እንደዛም ካለ በኋላ እኔ አልቻልኩም። እዚ ያላችሁ አሸሮች ሁላችሁን ከጸዳ ጀምሮ ጌታ ብርክ ያረጋችሁ ደሜን እንኳን አልተጸየፉም ነበር። ጨርቅ ነበርና ወደ ስምንት ጨርቅ ይዤ የመጣሁት ከእኔ ጋር አብረው ነበር የሚታገሉት። ለእኔን እንኳን ማንም አልተጸየፈኝም። ማለት ሰው ዘ- ዘደመን ይፈራል አይደል? ግን አልፈሩም ነበረ። አይዞሽ ይሉኝ ነበር አንድ እህትም እዚህ ጋር ስለ አንድ ሴት ደም መፍሰስ ታወራልኝ ነበር ካለችን፣ ጌታ ይባርካት። ሁሉም ያጽናኑኝ ነበር ብቻ ግን እና አንዳንዶቹ መጠያዘ ይመስሏቸው ይከተሉኝ ነበረ። ከዛን ያው ፕሮፌት መጣ መጣና ምን ሆነሽ ነው ሲለን፣ ይህን ወረቀት አሳየሁትና እንደዚህ ደም እየፈሰሰኝ ነው። ፕሮፌስ ነው አንዲት ልጅ አስነስቶ እርጉዝ ነበረች፣ እህትሽ ነው ምናምን አላት መሰለኝ እና ተወለደ አይደል ሲላታው፣ ይወለዳል አለ። አርብ ሄድኩኝ፣ ከዚህ እሁድ ደሙ ቆመ። በጣም በቃ የሚፈሰው ደም እንዴት ልበላችሁ ማለት በባልዲ ሙሉ ሙሉ ነበር የሚፈሰኝ። ባልዲ ላይ ነው የምቆመው እና እንደውም አንድ ጊዜ አግኝ ቤት ሄድኩኝና ሴት ስለነበረች ምናልባት ፕሮፌት ጋር እሄዳለሁ ብላኛለች። እንደውም እዚህ ካለችም አላቅምና ቆሜ ራቁቴን እንኳን አሳየሁ። አየሽ ታዲያ አልኳት። ግን ግን ጌታ መልካም ነው። ሐኪሞች ህይወትሽን አትፈልጊም እንዴ ምናምን ብለው ጠየቁኝ። እኔ ደግሞ እግዚአብሔር ያስቀመጠውን ዋጋ የምከፍልበት ከሆነ እግዚአብሔር ራሱ እንትን ይለዋል። ካልሆነም ግን እግዚአብሔር ያስቀመጠውን እኔ ማን ስለሆንኩ ነው የምጠርገው? አይጠረግም ብዬ ልቀቁኝ እንዳልጮክ ስላቸው አንቺ ምን ብትተማመኝ ነው ሲሉኝ ሰማይንና ምድርን የዘረጋ የአብርሃምን የይስሐቅን የያዕቆብን አምላክ እኔን ካሳደ እግዚአብሔር አለኝ፣ ካንቺ የሚወጡት ሁሉ ነቢያቶች፣ አዋርያቶች ናቸው እንጂ ያለኝ ይሞታሉ፣ እንደዚህ ይሆናሉ አላለኝም። ከፈለገ ዋጋ መክፈል በቀው ነበር ራሱ መንገድ እንትን ይለዋል አልኩኝ። ነብይ ግን ይወለዳል ምን ሞ ማ ይጠረግ ያሉት እኔ ግን አይጠረግም ልትሞች ነው ያሉ አልሞትም አልኳቸው። እንደውም ስለ አንድ እንትን ነገሩኝ። እንደው በዚህ ምክንያት የሆናችሁ ዘንድ ስለ ኤች አይቪ ምናምን ያለባቸው ሰዎች እንደዚህ መድኃኒት ተስፋ ያስቆርጣሉ። በእውነት ካንሰር ያለባቸው እንደዚህ በሽታ ያለባቸው ሰዎች በሽታ የለባቸውም እያሉ እነዚህ ነቢይ ነን የሚሉ ሰዎች ያስቆሟቸው። ይሞታል አትሞቱም ካንሰር ካለብህ፣ ኤች አይቪ ካለብህ፣ ኩላሊት ካለብህ ብቻ ሰማይንና ምድርን የዘረጋ የሄኖክን አምላክ ኤልሻዳይ የሆነውን አዶናይ የሆነውን ሁሉቻ የሆነውን ካመክ ሐኪሙ ባለቤት እግዚአብሔር ነው። ሐኪምን የፈጠረ እግዚአብሔር ነው። እውቀት ጥሩ ነው። እኔ ስለ ሐኪሙና ምን እንትና አለ። ሐኪሞቹ ነብይ እያመናችሁ ትሞታላችሁ ነው። ስለዚህ አንቺ ምን ዳትሞች ይጠረጋሉ? አይጠረግም። ዋጋ የምከፍልበት ከሆነ እግዚአብሔር ራሱ እኔ እግዚአብሔር እየነገረኝ ያደጉት ካንቺ የሚወለዱ ነቢያቶችን ነው። ሐዋርያት ነው። እውነትም የኔ ልጅ ነብይ ነው። እውነት። ስለዚህ አሁን ስንጦርሽ ነው። አሁን ሶስተኛ ወሬ ነው። እሺ። ምክንያቱም እሷ ታውቃለች። ኦልሬዲ ሞቷል። ነገ ይወጣል የተባለ ልጅ አሁን ስንት አመቱ ነው? ስምንት አመቱ ነው አሁን። እና ሰኞ ሄድኩኝ፣ ደሙ እንደቆመ ሄድኩኝና ደሙ ቆማ አልኳቸው። አራባቱ አሉ። አሁን አልትራሳውንድ ማየት ትችላላችሁ ስላቸው፣ አልትራሳውንድ ማየት ሽንት አዩኝና የለም አሉ። የሆነ አምላክ አለ ብሏል ወይ ሰውሮ ሊያሳድግልኝ እስከሚወልድ ሰውሮ ሊሆን ይችላል እንጂ አለ። የእናንተንም ሽንት ምርመራ የእናንተን ማለት ነው። የለም አሉ አለ። በጌታ በኢየሱስ ክርስቶስ አሜን። ታምራ አረጓ ኃይሉ እባላለሁ። ከኮዬ ፈጬን የመጣሁት እግዚአብሔር ያደረገልኝ ብዙ ነገር ነው። አሁን ግን አጠር አድርጌ የምነግረው በጣም ሀያ ቀን የለፋሁበት ቤት ገዝቼ ነው። ቤት ሽጬ የሙት ልጅ ነው የማሳድገውና ቤት ሽጬ ቤት ገዛሁ እና ያላገባ ሳድሽ ብለውች ሳሳድስ ቀጨኔ መድኃኔዓለም ሀያ ቀን ነው የለፋሁት። ቢቸግረኝ እሁድም መጥቻለሁ። ከዛ በስክሪን ዘይት ይታደል ነበረ እና እኔ ስክሪኑ ላይ እንደዚህ ነክቼ ጌታ ሆይ አሳርፈኝ እስከ መቼ ነው እንደዚህ መሆኑ ብዬ ተቀባሁት። በቃ ስክሪኑን ነክቼ ማለት ነው። ከዛ ትናንትና በሀያ ቀኔ ተፈጸመልኝ። ፈረሙ ነው ደስ ብሎኝ ነው የተባረከ ይሁን እንኳን ጌታ ተባረክልኝ። የመጣው ከዚህ ከአስኮ ነው። ስሜ የተሰባ ቡልቻ እባላለሁ። እግዚአብሔር ያደረገልኝ የካቲት 24 እዚህ መጥቼ ነበርኩ። እዚህ ስመጣ ከዚህ ስሄድ ያው ዘይት ወስጄ እጄ ያለው ስሄድ ያው እዚህ ስመጣ እጄ በጣም ያምኝ ነበረ። ያው አስራ ሁለት ዓመት ሚሊተር ዓለም ላይ ነው ቆየው በጉዳት ምክንያት ወጥቻለሁ። ከዛ ቦርድ ነው ወጣው። እና ይሄኛ ግራ እጄ ጥይት ቢገባበት በጣም ነበር የሚጠሰጥሰኝ እና ያምኛል። ይሄኛ ግራ እጄ በተመሳሳይ እንዲሁ ግራ እግሬ ደግሞ ተፋይ ላይ ነው ጥይት መታኝ። ግን ከጉልበት በታች በጣም ይደነዘኛል፣ ከጉልበት በታች ይደነዘኝ ነበረ። ከዚህ የየርኩ ዘይት በቃ ጥይት በገባበት የቀባው። ከዛ ይሄ ግራ እጄ የሚጠሰጥሰኝ ምናምን በቃ እየተወኝ መጣ፣ ተወኝ በቃ አሁን ማለት ነው። ይሄ ግራ እግሬም እንደዛው ያስቸግረኝ ነበር። ከጉልበት በታች በጣም ነበር የሚደነዘኝ። እሱም በቃ ተወኝ፣ አሁን ኖርማል ነው። እግዚአብሔር የምትመሰገን ይሁን። ሌላ በዛንቀን ቀን እዛ ቁጭ ብዬ ነበርኩ። የነበረ ትንቢት የእናንተ የሆነ የተዘገየባችሁ የቆየባችሁ ነገር በዚህ ሳምንት በእጃችሁ ገባ ሲባል አሜን ብዬ ተቀበልኩ። እሱ ምንድ ነው የነበረኝ ውጦ ወረታ አልተለቀቅልኝም ነበረ። ከዚህ ልጆች ሄዶ ጠይቆ መቶላል ሲባል እነሱ ሄዶ አንዱ ጓደኛ ያለ ጋምቤላ ሄዱአለ ጥ 1 እንደዛ ነው ሄደ እኔ ስደውል አይ የለም አሉኝ፣ አልመጣም አሉኝ። ከዛ እንደገና መልሼ ደወልኩና አረ ከኔ ጋር የወጡ ልጆች እንደዚህ መቶላችኋል ስል ከ15 ቀን በኋላ ደወል ስለኝ መልሼም አልደወልኩ፣ በቃ ዝም ብዬ ቶኩ። የካቲት 24 እዚህ ስመጣ በቃ የእናንተ የሆነ የተዘገየባችሁ በቃ በእጃችሁ ገባ ተለቀቀላችሁ ባል አሜን ብዬ ተቀበልኩ። ሰኞ ጠዋት ለሶስት አስር ጉዳይ ተደወለልኝ ለሶስት አስር ጉዳይ ለሶስት አስር ጉዳይ ተደወለልኝ። ከዛ እኔ አዲስ አበባ ነው አለው ስል በቃ ና ሁሉም ነገር ጨርሼ እጠብቃለሁ አለኝ። ቀጥ ብዬ እርኩ በቃ ሴድ ጌታ ሆይ አንተ ቅደመኝ፣ በቃ እኔ ይሄ ነገር ብዙ ሰው የሚበዛ ከሆነ እኔ ተመላልስ መመላለስ አልችልም ብዬ በቃ ገባሁ። ስገባ አንተን የሚገልጽ አሳይኝ ስለኝ የስንብት ወረቀት አሳየሁ። ቁጭ በል አለኝ። አስር ደቂቃ ባልሞላ ውስጥ የጦረታውን መታወቃ ሰራልኝ ፖስታ ሰጠኝ። ወደ ህብረት ባንክ ሂድ አለኝ። ህብረት ባንክ ሲሄድም ምንም ነገር ሳልቆይ በቃ ሁሉም ነገር ጨርሶልኝ ካሁን በኋላ ካለበት ቦታ በወር በወር ሄደ መውሰድ ትችላል ያሉኝ። ትላንትና ማታ ስደውል ጓደኛ መጥቶላል ብሎ መጥቶላል ተብሎ የሄዱ ልጆች ስደውል አልመጣልኝ አለኝ። ትላንትና ትላንትና ራሱ አንተ ሳለኝ፣ እኔማ ከዛ የአምስት ወር ወስጄ ከዚህ ደግሞ መጋቢት ሁለት ራሱ ወስጄ አልኩ። እውነቴ ነው የምላችሁ። እንግዲህ እኔ እዚህ ስደውል አልመጣም ብሎኛል ከአስራ አምስት ቀን በኋላ ነው እነሱ ግን መጥቶልናል ብሎ ከወድ ተሰቶናል ብሎ ሊወስዱ ወደ ቦርድ ጣቢያ ጋምቤላ ነው ጓደኛ ከዚህ ማለት ነው። እስካሁን አልመጣም። የእኔ ግን እግዚአብሔር በቃ ከኔ ጋ ሆኖ እዚህ ቤት በባለፈው ይታችን እንዳለችው እዚህ ቤት ያለ ቡፌ ነው ያለች። በቃ ሰው የፈለገውን ነገር ያገኛል። እውነት ነው የምላችሁ። በቃ ምስክርነት እንሰማለን። እውነት ነው ሰው ልጅ ከፈለገ በአመቶ አቅፎ ይመጣል። ቤት ከፈለገ እንደዛው ይዞ ይመጣል ፎቶን ይዞ ይመጣል፣ ያሳያል። እውነት እኔ እግዚአብሔር ያደረገልኝ ለእኔ በጣም ታምር ነው። እውነቴን ነው የምላቸው አሁን ይሄ በእጄ ኖርማል ነው። ምንም ነገር በቃ ምንም እንኳን ጥይት በስቶ ያለፈ ምንም ነገር አይመስለኝም አሁን ማለት ነው። እና ጌታን አመስግኖልኝ እንዲቆም እንዲሄድ ያደርግልኝ። ጌታን አመስግኖልኝ እግዚአብሔር ሰው ጌታ ይባርክ፣ ጸጋውን ያብዛል። እውነት እዚህ ቤት የመጣ ሰው አትርፎ ነው የሚሄዱ። ትርፋማ ነው እዚህ ማምጣት። እውነቴን ነው የምላቸው እኔው ዝም ብዬ ነው በቃ፣ ዞራለሁ እጄ ጠይቃለሁ። የካቲት አራት ነው ማለት ነው ነው ነው ቁጫ ሰኞ ጉዳይ በቃ ተደወለልኝ፣ በቃ ተሳካልኝ። ጌታ ስሙ ይባረክ፣ አመስግኑልኝ እንኳን ጌታ ይባላሉ ከሽሮ ሜዳ ነው የመጣት። እግዚአብሔር ያደረገልኝ ባለፈው 2015 ወደ ሰኔ አካባቢ መጥቻ ነበረና፣ ሰኔ ስመጣ ሰውኔ ሁሉ ቁስል ነበረ። በቃ ከእግር ማለት እስከ ጸጉሬ፣ ምናምን ቁስል ነበረ። ከዛ በቃ እግዚአብሔር ምን ይሻላል ብዬ እዛ በጥሮስ ሆስፒታል ብዙ እየተከታተልኩ ወደ አራት ወር ምናምን ብዙ ብር ጨረስኩት። የታከምኩት ምናምን እዛ ማለት ብዙ ብዙ ብር ጨረስኩት። ከዛ በኋላ በቃ አማራጭ ስጠፋ ወደዚህ መጣው። ወደዚህ መጥቼ ጸጉር የሁሉም ቁስል ስለሆነብኝ እዛ ውጪ ተቀመጥኩ። እዛ መጨረሻ ተቀምጬ በዛ ማለት የውሃ ቀን ነበረ፣ ውሃ ላይ የተጸለየ ነበር፣ አርብ ማለት ነው። ከዛ ውሃን ተቀበልኩት ጠጣሁት። የቀረውን ደግሞ ወደ ቤት ይዤ ሄድኩት እና በሱ ገላይን ተጣጠብኩት። ከዛ ከሳምንት በኋላ ምንም ቁስል ማለት ምንም ቁስል ሳይቀር ሁሉ ደረቀ ማለት ነው። ሁሉ ደረቀ እግዚአብሔርን አመስግኑት። ማለት አምስት ወር ሙሉ ታመምኩ። ከዛ ደግሞ በፀሐይ ምክንያት የሆነ ነገር ተፈጥሮ ነው ማለት ስፖርት እየሰራ ነበረ እና ይህን ስፖርት አቁሚ በቃ በፀሐይ እንዳሰሪ ኳስም እንዳትጫዎች ምናምን ዶክተሩ አለኝ። ከዛ እሺ ብዬ ስፖርትን ሁሉን አቆምኩት። ከዛ ደግሞ ቁስሉ አልቆመ ያለኝ ከዛ ደግሞ አንዳንዶች ደግሞ እግዚአብሔር ይመስገን በተወሰነ ጊዜ ወንጌል መስራት ጀመርኩት። ከዛ በኋላ ኧረ ተይ ይሄ ወንጌልማ ከአንቺ ጋር አይሄድም ተይ ይቅርብሽ ምናምን አለው። ከዛ ማለት ቁስሉ ስወጣ ቁስሉ ስወጣ ሁሉም እንደዛ ማለት ጀምሩ። አከራዬ በቃ አንቺ ምን ሆነሽ ነው? ይሄ እኮ ከአንቺ ጋር አይሄድም። የራስሽን ስራ አርፈሽ ስሪ። ወንጌል እያልሽ በቃ አትረብሽ፣ በቃ ምናምን አለች። ከዛ እኔ እኮ የእናንተን ክረ መክፈላ የምትፈልጉት እከፍላለሁ ምናምን እያልኩት ከዛ የራስን ወንጌል ይሰራለሁ። በዛ ደግሞ ሲሰራ በቃ እንደ ሰይጣን ሊያድና ቅፍኝ ነው መሰለ ቁስሉ ወጣብኝ። በዛ ስፖርቱን አቆምኩት፣ ወንጌሉን አቆምኩት። ከዛ በኋላ እግዚአብሔር ያንተ ታውቃለህ እያልኩ መጣሁት። ያን ውሃ ጠጣሁት፣ ደግሞ ያኛውን የቀረውን ተያጠብኩት። ከዛ በኋላ ዳንኩት፣ ነፃ ወጣሁት ማለት ነው። ዛሬ ሳምንት ወደዚህ መጥቼ ነበረ። እዛች አካባቢ ነው የተቀመጥኩት። ስመጣ አካላቴ እንዳለ አይንቀሳቀስም ነበረ። እዛ ክፍለ ሀገር የሆነ የምመለክ አምልኮ አለ እና ወደዛ ሄጄ ነበረ። የሆነ ፕሮግራም ኖሮኝ ወደዛ ሄጄ ስመጣ፣ ኖርማል ነው ወደዚያ የመጣሁት። ከመጣሁት በኋላ ግን አካላቴ መስራት አልቻለም። ፓራላይዝ የሆነ በቃ አልንቀሳቀስ ሄጄ ውላ አልንቀሳቀስ አለኝ። ከዛ በቃ ቁጭ ብያለሁ። እግዚአብሔር ሰው ማለት ብዙ ምስክርነት ሰበዛ በቃ ዛሬ ሳያገለግል ልሄድ ነው በቃ ብያለሁ፣ እያልኩት በቃ ለራሴ ይጨነቃለሁ። ከዛ እዛ ቁጭ ብዬ እግዚአብሔርማ ዛሬ የሆነ ነገር ያደርግልኛል እያልኩት ከዛ በቃ አልሄድም እንዳው ብሄድ ላልሄድም ብዬ እዛ ጋ ፕሮግራሙ ካለቀ በኋላ እዛ ጋ መጥቼ ቁጭ አልኩት። ከዛ እሱ እዚህ ያሉትን ከጸለየ በኋላ ውጭ ወጣሁትና እሱ መኪና ውስጥ ሲገባ እግዚአብሔር ሰው እንደ እምነትሽ ይሁንልሽ አለ። ከዛ ኖርማል ከዛ በኋላ ወደ ቤት እስከምደርስ ኖርማል ሆንኩ ሰውነቴ በቃ ለቀቀልኝ ማለት ነው እግዚአብሔርን አመስግኑት